የክልሉ ውሃ ማዕድንና ኢነርጂ ቢሮ የ2017 በጀት ዓመት የ9 ወራት የእቅድ አፈጻጸምና የቀጣይ 3 ወራት የትኩረት አቅጣጫ ዙሪያ በቦንጋ ከተማ ምክክር አካሂዷል። ቢሮው በውሃ በመስኖና በማዕድን ዘርፍ ያከናወኗቸውን ተግባራት በተሳታፊዎች ሰፊ ውይይት ተደርጎበታል። ከዚህ ቀደም የንጹህ ግንባታዎች የሚከናወኑት የነበረው በአብዛኛው በእርዳታ ድርጅቶች እንደነበር ያነሱት በክልሉ ውሃ ማዕድንና ኤነርጂ ቢሮ የመጠጥ ውሃ ግንባታ ክትትልና ኮንትራት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያለው አለማየሁ አሁን ባለው ሁኔታ የባልድርሻ አካላትን ተሳትፎ በማሳደግ እየተሰራ ነው ብለዋል። የመዋጮ መጠን እንደ የፕሮጀክቱ አቅም ይለያያል ላሉት አቶ አያለው የፍላጎትና ትግበራ ለመመጣጠን ላልተፈለገ ክሳራ እየዳረገ መሆኑን ማስረድተዋል። ፕሮጀክቱ ሲጀምር የዞኑም የከተማ አስተዳደሩ እንደሚያዋጣ ፉሊ ኮንፊደንሻል ነው ይፈረማል። ይፈረምና ወደ ኢምፕሊመንቴሽን ሲገባ ያቺ የብድሯ አቀድማት ቶሎ ቶሎ ትከፈላለች። ያቺ ካለቀች በኋላ ወደ ማቺንግ ሲገባ ወደ ኋላ መሳብ ይመጣል፣ ወደ መካሰስ ይመጣል፣ ወደ እጥረት ይመጣል። በዚያ አማካይነት ፕሮጀክቶች የሚጓተቱበት ሁኔታ አለ። አብዛኛው ዞኖች የዞን መንግስት ማዋጣት ያለበትን ከ50 ፐርሰንት በላይ እጃቸው ላይ ቅሪት እንዳለ ያሳያል። የወጪ መጋራት ድርሻ መከማቸት የዕዳ ምጣንን ከፍ ከማድረጉን ባሻገር ለቀጣይ ያለውን እድል ዝግ የሚያደርግና የተጀመሩ ፕሮጀክቶችን የሚያስተጓጉል በመሆኑ ትኩረት ሊደረግበት እንደሚገባም አሳስበዋል። ከክልል እስከ ወረዳ መዋቅር ያሉ አካላትን በማቀናጀት በርካታ የውሃ ምንጭ ግንባታዎችና የመስኖ ፕሮጀክቶች መከናወናቸውን የተናገሩት የካፋ ዞን የውሃ ማዕድን ኤነርጂ መምሪያ ኃላፊ አቶ አማኑኤል አሰፋና የኮንታ ዞን ውሃ ማዕድንና ኤነርጂ መምሪያ ኃላፊ አቶ ጣላ አድጎ መኮንን ናቸው። መስኖ አነስተኛ ፕሮጀክት ብቻ ነበር። አነስተኛ የመስኖ ፕሮጀክት ብቻ ነበር የነበረ በዚህ አራት ዓመት ውስጥ ክልላችን ከተመሰረተ በዚህ አራት ዓመታት ውስጥ ድርግን አንድ ትልቅ መስኖ ከመቶ ሄክታር በላይ የማልማት የሚችልና ከ50 እስከ 60 አባወራ በቤተሰብ ደረጃ እስከ 150 ድረስ የሚደርሱ የቤተሰብ አባላት ያሉትን ማስጠቀም የሚችል መቶ ሄክታር ሊያለማ የሚችል ጥልቤ መስኖ በኮንተኮሻ ወረዳ ላይ የተገነባ ይገኛል። ዞን ደግሞ በዋናነት ሶስት ፕሮጀክቶች ነበሩን። ከነዚህ አንዱን አጠናቀናል። ሁለቱ ቢጣ እና ኔቺቲ በዚህ አመት ለማጠናቀቅ ጥሩ አፈጻጸም ደረጃ ላይ ነው ያሉት በመንግስታዊ ድርጅትና መንግስታዊ ባልሆኑ እንደዚሁም ወደ 27 በወረዳ ደረጃ የተሰሩ ምንጮች አሉ። ይህ የተገነቡ ፕሮጀክቶችን ከማስተዳደርና ከፍትሐውነት አንጻር በተቀመጠው የአሰራር ስርአት እየተመራ መሆኑንም አክለዋል። ዞኑ የድንጋይ ከሰልና የብረት ማዕድን ጸጋ ያለበት ነው ያሉት አቶ ጣል አድርገው በማዕድኑ ዘርፍ የነበሩ ተግዳሮቶችን በመሻገር ያሉንን እምቅ አቅሞች ወደ ሀብት ለመቀየር የተጀመሩ ተስፋ ሰጪ እንቅስቃሴዎች ተጠናክረው እንዲቀጥሉ የድርሻቸውን እንደሚወጡም ተናግረዋል። በቀጣይ ቀሪ ተግባራትን ተከታትሎና ደግፎ ለማስፈጸም ቢሮው ትኩረት ሰጥቶ ይሰራል ያሉት የቢሮ ኃላፊ ኢንጂነር በየነ በላቸው ከባለድርሻ አካላት ጋር በተሻለ የቅንጅት አግባብ መስራት ያስፈልጋል ብለዋል። የፕሮጀክቶችን በአጭር ጊዜ ውስጥ ጀምሮ የመፈጸም ክህሎትም ብቃትም ልምድም እንደ ክልል እያዳበርን የመጣንበት ሁኔታ አለ። ያለውን ውሃ በብቃት በፍትሃዊነት ለህዝቡ ከማዳረስ አንጻር ሰፊ ጉድለቶች እንዳሉ ገምግመናል። በሴክተሩ የተፈጸሙ ጠንካራ አፈጻጸሞች ጎልብቶ እንዲቀጥሉ ለማስቻል ነው። እንደዚሁም ደከም ያሉ አፈጻጸሞችም ካሉ ገምግመን አይተን በዚህ አሁን በቀሪ ሶስት ወር ጊዜ ውስጥ ትኩረት ሰጥተን የግንባታ መስሪያ ቤት ስለሆነ አመዛኙ ትኩረት ሰጥተን በሶስት ወር ጊዜ ውስጥ እንድንጨርስ ነው።